ብዙ ገንዘብ ያለው ሰው ሚሊነር እና ቢሊነር እንደሚባለው ሁሉ ምንም ገንዘብ የሌለው ሰው ኒሊነር ነው የሚባለው፣ በኤን ማለት እሺ። ብድር ያለበት ስብሳ ምንድን ነው የሚባለው? ሀገራችን ሀብታም ስለሆነች የተራበ ስለሌለበት በምታዩት መልኩ እንግዲህ በወተት ጺሙን እየታጠበ ይገኛል። አይዞሽ ገለቴ፣ አይዞሽ አይዞሽ፣ በቃ የተቀሳቀሱ ለዚህ ነው ለካ ልጅቷ ያለወፈረችው አንተ ጋር። ወይ ኔ ትኩስ ዜና ሳልነግራችሁ። ቢጃደኝ ቱር እንደ ትራቭል የሆነ ቻሌንጅ አዘጋጅቶ ነበር። በጣም የሚገርማችሁ ነገር በዛ ቻሌንጅ ላይ ሌላ ቻሌንጅ ተፈጠረ። ምንድን ነው? በሱ ቻሌንጅ ላይ ሁለት ሰው ሊጋባ ነው። እሱ በሰራው ቻሌንጅ ላይ ሰው ሊጋባ ነው። እንዴት እኔ አላውቀውም። እኔ አላውቀውም። እቺ ልጅ ይሄን ፖስተች ነው። ነገር ግን ሀላሌን ሳሌዝ ወይ ፍንክች ብያለው። እኔን አግብቶ አብሮኝ ኡምራ መሄድ የሚፈልግ ሰው ኮሜንት ያደርግልኝ በዚህ ቻሌንጅ ላይ። እሷ እንደዚህ ስትል እንግዲህ አጅሪት ገባና፣ አንድ እቺ ልጅ ተመልክተናት እንመለስ። እኔን አግብቶ አብሮኝ ኡምራ መሄድ የሚፈልግ ሰው ኮሜንት ያደርግልኝ። የምንሄደው በቢጃደን ቱር ኤን ትራቭልስ ነው። እናንተን ሽምግልና ልካብኛለች። እናንተን ደግሞ አላሳፍራችሁ። እንዲህ ቪዲዮን ሳየው ከውስጥ እሷ ማብራት ስታየኝ ያስታውቅባታል በቃ በጣም ነው የሚያስታውቅባት። ከሷ እሷ ደግሞ ምን ትላለች? ይሄ ልጅ የሚለውን ሰምታ ንባ አንድ ይቺ ልጅ ተመልክተናት እንመለስ። እኔን አግብቶ አብሮኝ ዑምራ መሄድ የሚፈልግ ሰው ኮሜንት ያድርግልኝ። የልጁን ቪዲዮ ካየው በኋላ ግን አግኝቼ ላወራው እያሰብኩኝ። እሷ ደግሞ ከዛ እንዲህ ካለሽ ሪፕላይ ከመለሰች በኋላ እሱ ደግሞ ምን ይላል? ደም ጥናት እንመለስ። ልጁ ጋር እንዲደርስ አድርጉልኝ። አግኝቻው አብሬው መገናኘታችን ጥሩ ሆኖ ሳለ ብቻችንም መሆኑ ግን ሶስተኛው አካል ሸይጣን ስለሆነ ጥሩ መስሎ አይታየኝም። እኔ አልሆነም፣ ሶስተኛ አካል እኔ በሆነላችሁ ችግር አለው። በጣም የሚገርመው ነገር ሮዚ ለምንድነው ኢጃብ ማትለብሽ ተብላ ተጠይቃ ነበር። እሷ ደግሞ ይሄንን መልሳለች፣ ኢጃብ ለብሽ ወይም የሙስሊም ማህበረሰቡ እንደሚያዘው ሆኜ ብሰራ ማንም ማያየም ተመልካችም አላገኝም፣ እንደዚህ ብላለች። ማንም አይመለከተኝም፣ ተመልካች አላገኘም፣ እኔ ደግሞ ማስተዳድረው ቤተሰቦች የማስተዳድረው በዚህ በማገኘው ገንዘብ ነው እያለቻችሁ ነው። ያገባኝ ምን ያገባኝ ሌሎቹ ከሌላ ሃይማኖት ደግሞ የመጡት ምን ይላሉ? ሙሐመድን በጣም እስከዛሬ ድረስ ነገር ማይገባቸውን ስም ሰጥቻቸዋለሁ። በጣም በነገራችን ላይ ከሌላ ሃይማኖት የመጡ ሰዎች ከኛ በላይ ነው ዲኑን የሚወዱት ከኛ በላይ ነው በቃ ብዙ ነገሮችን የሚሰሩት። እኛ ግን በራሳችን ልናፍር ይገባል። ሶሪ አፍሪካ። እኔ አፍሪካ አይደለሁም፣ እኔ ኢትዮጵያዊ ነኝ። በደንብ እንቃና። እሱን ቀልድ ትደግሚ። ወደ በጣም የሚገርመው ደግሞ እኮ ኮንፊደንሷ ከዛ በኋላ ያለው ኮንፊደንስ አሰላሙ አለይኩም ወራህመቱላ ወበረካቱ፣ እንዴት ናችሁ? ሁሉ ሰላም እናንተ? ቆይ ኮመንት ላይ ምንድን ነው የምትሉኝ? ምን አርግ ነው የምትሉኝ? አንዳንድ የና ሰውን ኮመንት ሳነብ ምን አይነት ኮመንት እንደሚጽፍ ግራ የሚገባ ነው። በጣም ታርፋላችሁ የምር በጣም ታርፋላችሁ። በነገራችን ላይ ደግሞ የምር በጣም ናፍቃችሁኛል። ዛሬ በሚያባብዱ ቪዲዮዎች ተገናኝተናል። እናንተ ብቻ ማለት ነው ሐሳባችሁን ጭንቀታችሁ፣ ምናምን እዚህ ይዞ መምጣት አይቻል። በቃ ሐሳብ ጭንቀት እዛችሁ ለትንሽ ደቂቃ በቃ ትንሽ ከእናንተ ላይ ቀለል ይበለና፣ ከኛ ጋር ዘና ፈታ የምትሉበት ታይም ነው ኦኬ። እሺ ኧረ ቀስ ብለህ የምታት ቀስ በል እንጂ። ማን ጨዋታ እንደ አበሻ ቀልድ አያውቅም። በቃ ልጅቷ እኮ አልወፍር ያለችበት ምክንያት አንዱ ይሄ ነው። በቃ በነገራችን ላይ የሐበሻን እና የሌሎቹን ልዩነት እስኪ በቃ እንዲህ ተቃራኒ ማለት ነው። አበሻ ግን ቀልደያቅ። አበሻ ቀልደያቅ መኛ ይመስል እንዲህ በጸባይ ማለት ነው በጸባይ እንዲህ። በነገራችሁ ላይ አበሻ ቀልድ አያቅም ይባላል። ለቀልድ ብዬ አንድ እግሩን በገጀራ ብቆርጦ በኮብል አላከታተለኝም አለ አንዱ። ሶኛ ቀልድ አናቅም ይቻላል እንዴ? ሮዚ ምላሽዋን ሰጥታለች ለምን ሂጃብ አትለብሽም ስትባል ይሄንን ብላለች። ቲክቶከሯ ሮዚዬ በአንድ ወቅት ለምን በሙስሊም ማህበረሰቡ ሂጃብ አትለብሽም የሚል ጥያቄ ተጠይቃ ይህን ምላሽ ሰጥታ ነበር እኔ እናቴንና ራሴን ለማስተዳደር ቲክቶክና ዩቲዩብ ነው የምሰራው ሂጃብ ለብሽ ወይም የሙስሊም ማህበረሰቡ እንደሚያዘዘው ሆኜ ብሰራ ማንም ማያየም ተመልካችም አላገኝም የሚል ምላሽ ሰጥታ ነበር አሁንም ደግሞ የተነሳችው ፎቶ ላይ ያደረገችው ሀብል ኖመኒ ኖ ፍሬንድ የሚል መልእክት ያዘለ ሀብል አድርጋለች ገንዘብ ከሌለ ጓደኛ የለህም የሚል መልእክት ይኖረዋል። እስኪ ሀሳቧን እንዴት አየ ሀሳቧን ወደ እናንተ ልገልብጦ እንዴት ነው ሀሳቧ በዚህ አስተያየቷ ላይ እናንተ ናቸው እጥን ምጥን ያለች አስተያየት በኮመንት ስር መጽፉልኝ። ሀገራችን ሀብታም ስለሆነች እና የተራበ ስለሌለባት በምታዩት መልኩ እንግዲህ በወተት ጺሙን እየታጠበ ይገኛል። እኔ አንተ ለውቅስ አይደለም፣ ግን ሚዲያ ላይ ማሰራጨቱ እንደዚህ አይነት ቪዲዮ ወተት እየታጠበ በወተት ጠቁ አስፈላጊ አይደለም። ምክንያቱም ይሄን ወተት ስንት ህጻን አንድ ሀገር ነው ግን የምንኖረው። ላያገባህ ይችላል ሚዲያ ላይ አንድ ሀገር ነው የምንኖረው። ቪዲዮዎች ቢያንስ የህዝቡ ሞራል መጠበቅ መቻል አለባቸው። አንድ ተምሮ ዲግሪ ያለው ማስተርስ ያለው ደሞዝ የሚበላ መግዛት ላይ ይችላል ይችላል፣ ምክንያቱም አቅሙ ስለማይፈቅድ። ማን እባክህ፣ የት ነው ፀጉር ቆራጩ? ተሳስተን እንዳንሄድ ብቻ። እንደዚህ አይነት ቪዲዮዎች ትክክል አይደለም ብቻ አንዳንዱ ደልቶት ደግሞ ጭንቅላቱን ይነሷዋል። በቃ ወዴት እየሄድን እንደሆነ አናቅ። ቢጃደን ትሬንድ ትራቨል ሃትሪክ ሰራ። ማለት ያው እሱ ባመጣው ቻሌንጅ ላይ ሌላ ሰርፕራይዝ ያገኘን፣ እሱ ምንድን ነው አትል ቻሌንጁ ላይ እህታችን እንደዚህ ብላ ለቀቀች። ዘንድሮ ኡምራ ላደርግ ነው፣ ነገር ግን ካላሌን ሳሊዝ ወይ ፍንክች ብያለው። እኔን አግብቶ አብሮኝ ኡምራ መሄድ የሚፈልግ ሰው ኮሜንቲ ያድርግልኝ። የምንሄደው በቢጃደን ቱር ኤን ትራቭልስ ነው እና ሁላችሁም እስኪ ሼር፣ ኮፒሊንክ፣ ሪፖስት በማድረግ ለሁሉም ወጣት ሙስሊም ወጣቶች እንዲደረስ አድርጉልኝ። አመሰግናለሁ። ቢጃደን ቱር ን ትራቨልስን ከስር ሜንሽን አደርግላችኋለሁ። ሂዱ አጅሪት ደግሞ ሰማና። አንድ ይቺ ልጅ ተመልክተናት እንመለስ። እኔን አግብቶ አብሮኝ ኡምራ መሄድ የሚፈልግ ሰው ኮሜንት ያደርግልኝ። የምንሄደው በቢጃደን ቱር ን ትራቨልስ ነው። እናንተን ሽምግልና ልካብኛለች። እናንተን ደግሞ አላሳፍራችሁም። ማብራ ስታይኝ ያስታውቅባታል። በቃ ይህም ቪዲዮ ለእኔ ዘር ሀራምን ፈርታ ሀላል የምትፈልግ ከሆነ ይህን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርጋችሁ አድርሱልኝ። ይህን ጉዳይ በእናንተ ጥየዋለሁ። ምሽ ወደኛ ወደ እኛ አዞርከው ከዛ እሷ ደግሞ ይሄንን ሰማች ና እሷም ትመልሳለች። ይሄ ልጅ የሚለውን አንድ ልጅ ተመለክተና እንመለስ። እኔን አግብቶ አብሮኝ ኡምራ መሄድ የሚፈልግ ሰው ኮሜንት ያደርግልኝ። የምንሄደው በቢጃደን ቱር ኤን ትራቭልስ ነው። እናንተ ሽምግልና ልካብኛለች። እናንተን ደግሞ አላሳፍራችሁ እዚህ ቪዲዮ ላይ ብቻችሁ ሜንሽን አድርጋችሁኛል፣ መልእክቱም ደርሶኛል። እኔ እንኳን ቪዲዮን የሰራሁት ቢጃሪን ቱር ኤንድ ትራቭል ያዘጋጀውን ቻሌንጅ ተቀላቅዬ ነበረ። የልጁን ቪዲዮ ካየው በኋላ ግን አግኝቼ ላውራው እያሰብኩኝ ነው። እንግዲህ በደንብ ኮፒ ሊንክ እና ሪፖስት በማድረግ ልጁ ጋር እንዲደርስ አድርጉልኝ። የእናንተን የተመልካቾቼን ሀሳብ በኮሜንት እጠብቃለሁ። አግኝቸው አብሬው ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ሀሳባችሁን ጻፉ። እንዴ እኛ በጣም እንፈልጋለን። እኛ በጣም እኛ እንፈልጋለን። ማነኝ፣ ማነኝ አጨብጫቢ ነኝ። እንፈልጋለን እናንተ መጨረሻማ ማየት እንፈልጋለን። እሱ ደግሞ ምን አለሽ ሰምቶ አንድ ያደም ጥናት እንመለስ። ልጁ ጋር እንዲደርስ አድርጉልኝ። አግኝቻው አብሬው መገናኘታችን ጥሩ ሆኖ ሳለ ብቻችን መሆኑ ግን ሶስተኛው ቃል ሸይጣን ስለሆነ ጥሩ መስሎ አልታየኝም። ሰሞኑን ትክቶክ ላይ እየዳሩ ያሉት ውስታዝ ኑሩ ቱርኪ ስለሆኑ ይህን ጉዳይ ሼር፣ ኮፒ ሊንክ አድርጋችሁ ለውስታዝ ኑሩ ቱርኪ እሷም አድርሱልኝ። እስኪ እናንተንም ሀሳብ በኮሜንት አሳውቁ። ማነኝ ማነኝ አጨብጫቢ ነኝ። ማነኝ ማነኝ አጨብጫቢ ነኝ። ይሻላል፣ እንደዚህ ይሻላል፣ አሁን ይሻላል። እንቀጥላለን። እኛ እንቀጥላለን። እኛ እንቀጥላለን። እስራኤል በሰላሳ ጀት 65 ጥቃት በመፈጸም የመንን ስታነዳ ምሽታለች። እስራኤል ከደቂቃዎች በፊት በየመን የሀውቲ ታጣቂዎች ይገኙበታል በተባለ ቦታ ማለትም በሰነአ፣ ሰዳአ፣ ማሪብ፣ ሀጃ፣ አልጃፍ ና ሆዳይድ ላይ በ30 ጀት 65 የአየር ጥቃቶችን ፈጽማለች። በርካታ ሰዎች ሳይሞቱ እንዳልቀረ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። እስራኤል ይህንን ጥቃት የፈጸመችው ከትናንት በስቲያ የሀውቲ ታጣቂዎች ወደ እስራኤል ሚሳይል በመተኮስ በእስራኤል ዋና አየር ማረፊያ ላይ ጉዳት ማድረሳቸውን ተከትሎ ነው። ከዚህ በተጨማሪም እስራኤል በሚቀጥሉት ቀናት ውስጥ በጋዛ ላይ የተቀናጀ የምድር ዘመቻ ለመክፈት ሙሉ ዝግጅቷን እንደጨረሰች አንድ ከፍተኛ ባለስልጣን ነው። በነገራችን ላይ የጋዛ ና የእስራኤል ጦርነት ከቆመ ከማ ይደርሳል የተባለው እውነት ነው። ማህዲ ናፈቀን እኮ ወላሂ ወላሂ ማህዲ ናፈቀን። አሁን አስቡት፣ አስር ሺህ ወታደሯን አውጥታ ነበር። ከዛ አሁን አስር ሺህ ወታደር ወደዛ ስታስገባ ምን እንደሚፈጠር አስቡት። እሷ እኮ ዘመቻዋ በምድር ብቻ ቢሆን ችግር የለውም፣ በሰማይና በምድር ነው። እንደዛ ያረገቻለች ብቻ አላቅም ወላሂ። ከታማሚው በላይ አስታማሚው ነው የበለጠ የሚታመመው እንደዛ ነው። በቃ እነሱ ጦርነቱ ላይ ቢኖሩም ከነሱ በላይ እኛ እየቆሰለ ነው። ቁርአን ውስጥ ስለ ስልክ አጠቃቀማችን የተጠቀሰ ነገር ይኖራል ብላችሁ አስባችሁ ታውቃላችሁ? አላህ ስብሐነሁ ወተዓላ ፊ ሱረቲል ማኢዳ የሆነች የቁርአን አንቀጽ ይጠቅሳል። ከስልክ ጋር ብዙ ጊዜ እኔ ትመሳሰልብኛለች። ሰሓቦች ዛሬ ለእኛ ስልክ በጣም እንደምንወደው ሁሉ አደን በጣም ይወዱ ነበረ። በማንኛውም ሁኔታ አደን አያመልጣቸውም ነበረ። ነገር ግን አላህ ስብሐነሁ ወተዓላ በኢሕራም ወጥቶ ሀጅ ወይም ዑምራ ላይ እያላችሁ እንዳታድኗላ እዛኔ ሰሐቦች አንድ ሐጅና ኢሕራም አድርገው እየሄዱ ባሉበት ሰዓት ትናንሽ ሊታደኑ ሌላ ጊዜ ተቸግረው የሚያድኗቸው እንስሳዎች ፊቶቻቸው፣ እግሮቻቸው ስር እየመጡ ዞር ዞር ማለት ይጀምሩ። አላህ የዛኔ የምላላቸው ሰሐቦች በጣም ለማደን ቋምጠው፣ ያአዩሃ ለዚነ አመኑ፣ እናንተ ያመናችሁ ሰዎች ለየብልወነኩም ላሁ ብሸይን ምን ሰይድ፣ አላህ በአንዳች የሚታደን ነገር ይፈትናቸዋል። ተናልሁ አይዲኩም፣ እጆቻችሁ የምታይዛቸው ይሆናል። እጆቻችሁ እንደቀላል የምትይዛት ይሆን ወሪ ማርኩ እንዲሁም ቀስቶቻችሁ የሚያድኗቸው በሆነ ነገር አለ ይፈትናችሁ። ሊያዕለመ አላሁ ማን ይኻፉ ቢሰይ አላህ ከሩቅ ሆኖ ቤቱን ዘጋግቶ ብርድ ልብስ ውስጥ ሆኖ ማን ነው የሚፈራኝ የሚለውን ለማየት ይፈትናቸዋል። ስልኮቻችን ዛሬ ላይ እንደቀላል ነው። ልክ ሰሃቦች በጊዜው የሚታደኑት ነገር እንደ ተፍለከለኩላቸው እየያዝ ነው ያለው። ብርድ ልብስ ውስጥ ነን። ሊያቀን አላህ ይሰጠናል። ቤት ውስጥ ዘግተን ምን እየሰራ እንደሆነ እያየን፣ አላህ ስልክ ይሰጠን። ስልኮቻችንን ምን ያክል ነው ከሩቅም ሰውን ፊትም እየተጠቀምነው በኸይር ነገር ያለ ነው። እስኪ ኤዲ ፕላስን ፎሎ እያደረግን እንከታተል ሐሳቦትን አሁን የስልክ አጠቃቀማችን ላይ አላህ ሬት ቢያደረገን፣ ከአስሩ ስንት የምታገኙ ይመስላችኋል? እኔ ዚሮ። እኔ ምንም አልዋሻችሁም፣ ከአስሩ ዚሮ። እንደዚህ ስላልኩ ደግሞ እናንተም የራሳችሁን ዚሮ ዚሮ ማለት ሳይሆን ስንት አገኛላችሁ እስቲ ከአስር ውስጥ በኮመንት ስር

አንዳንድ ሰው ስናውቃቸው የምንጠላቸው ሰዎች የሉ። አንዳንዱ ሰው ደግሞ ከሩቁ እየፈራ ናቸው። ስንቀርባቸው ደግሞ የበለጠ ተፋቅረን በቃ ከወንድማማችነት የማንለያይ አይነት ሰው ምንሆኑ ሰው የለ ነው። እንደዛ ናቸው በቃ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለምን ሙስሊም ለሆኑ ሰዎች እንደዛ ናቸው ብዬ ነው ማስቡ። ከሩቁ ሲያዩቸው ሊፈሩ ይችላሉ፣ ግን ሲቀርቧቸው ነው እሳቸው ነው የሚያውቁት። እስከሚቀርቧቸው ድረስ ነው የሚሳደቡ ይመጣሉ። የሆነ ጊዜ ተመልከቱልኝ። ይህን ከላይ የምትመለከቱት መጸዳጃ ቤት በሶስት ነጥብ አራት ሚሊዮን ብር ተገንብቶም ተመርቋል። ታዲያ የሆነው በጎፋ ዞን የመሎጋዳ ወረዳ ከሶስት ነጥብ አራት ምር በላይ የተገነባው ዮምባ ሁለተኛ ደረጃ ትምህርት ቤት የተማሪዎች መጸዳጃ ቤት ተመርቆም ለተማሪዎች ክፍት መደረጉም ተገልጿል። አይ ተማሪዎቹ ወርቅ ነው የሚጥሉት ወይስ ነዳጅ ነው እዛ ውስጥ የሚሸኑት ምንድን ነው? መስጊዱስ ጂሰስ የሚል ልብስ ለብሶ የተቀመጠው ልጅ። እኛ በነገራችን ላይ ጂሰስን ምንጠላ ይመስሏቸዋል ሌሎቹ። እኛ አንጠላውም። በነገራችን ላይ ይሄ ነገር እንደው ጂሰስ እንደሚሰግድ ማሳያ ነው። ጂሰስ ለአላህ እንደሚሰግድ፣ ለአላህ ታዛዥ እንደሆነ ማሳያ ነው። ሶሪ አፍሪካ ያልኩበትን ቪዲዮ ላሳያችሁ። የምር ይሄን ቪዲዮ ስመለከተው እኔ በጣም ነው ያዘንኩት። ልጅቷ ነው ያት ባል ሰውየውን አያችሁ እንዴት እንደደነገጠ ባልዩ ግን የሆነ ሰው አልቀርብም ው እንዴት ምንድን ነው አሁን? እኔ በነገራችን ላይ ቻይና እንደዚህ ናቸው ብዬ አላስብም ነበር። ዌስተርኖች ናቸው እንጂ ትንሽ ሌላ ነገር የሚያስቡት ቻይኖች እንደዚህ ኢስት ኤሽያ ምናምን እንደዚህ ያስባሉሁ ብዬ አላስብም ነበር። ደግሞ የእሷስ ኮንፊደንስ ብትሉ ተመልከቱ፣ የእሷን ኮንፊደንስ። ስለተፈጠረው ነገር እያወራች ነው፣ ግን እሰማለሁ፣ ግን ምን እንደምትል አላቅም። በነገራችን ላይ ብዙ ቋንቋዎችን እሰማለሁ፣ ወደ ሰላሳ ቋንቋዎችን እሰማለሁ፣ ግን ምን እንደሚሉ አላቅም። ብዙ ቋንቋ እሰማለሁ። ለካ ጊዜው የሰርግ ነው። እኔ እኮ ረሳሁ ረሳሁ። የሆነ ቪዲዮ ሳላሳያችሁ ረሳሁ። ሞት ይርሳኝና እንዲህ በቀላሉ ወጣ። የት ሊገባ እንደሆነ አላውቅም። ከዛ በኋላ መሬት ናፈቀው። እኛ ልክ በፊት አስራ አንድ ሰዓት ከትምህርት ቤት ተደውሎ ውጡ የሚባል ታይም አለ። ልክ በር ላይ የምናሳየው አክት ከዚህ ጋር ተመሳሰለብኝ። እነዚህ ሰርገኞች ሊገቡ እየተጋፉ እኛ ግን የዛኔ ልንወጣ እንደዛ ስንጋፋ ትዛለኝ ቤቱ ቀ ኩላሊቷ ለአለቃዋ የለገሰችው ሰራተኛ፣ እንግዲህ ለማገገም ብዙ ቆጀሽ ተብላ ኩላሊት በለገሰቻት አለቃዋ ከስራ ተባራለች። ነገሩ እንዲህ ነው። ይቺ ሴት እንግዲህ አለቃዋ ሁለቱን ኩላሊቶቿ ፌል ያደርጋሉ። ይችም ሴትም እንግዲህ አለቄ ማዳን አለብኝ ብላ ኩላሊቷን ሰታ አለቃዋን ታድናለች። እንደ እድል ሆኖ አለቃዋ ቶሎ ታገግማለች። ይህች ሴት ግን የነርቭና የምግብ አለመፈጨት አጋጥሟት ከአንድ ወር በላይ ትቆይና ወደ ስራ ስትመለስ ለማገገምም ብዙ ቆየች ተብላ ኩላሊት በሰጠቻት አለቃዋ ከስራ ተባራለች። እናንተ ብትሆኑ ምን ታደርጋላችሁ? አስተያየታችሁን ኮሚንት ላይ አስቀምጡ። በተጨማሪ ደግሞ ፎሎ አድርጉ። አስቡት ኩላሊት የሰጣችሁት ሰው እናንተ መልሶ ሲጎዳ

እንደዚህ መስጊዱን ያየ ሰው መስጊዱን ያየ ሰው ኮመንት ላይ ትራፊኩን ተመልከቱ። አንዳንዶቹ እኮ ሪስፔክት ይገባቸዋል። አንዳንዶቹ ናቸው ስራቸውን እነዚህ የነዚህን ስራ የሚያበላሽ ወላሂ፣ ወላሂ፣ ወላሂ፣ ወላሂ፣ ስለ አላህ ማንም ሰው መኪናም ሊገዛል ይችላል፣ አውሮፕላንም ሊገዛልህ ይችላል። አላህ ካልተጨመረበት አንድም ነገር አይሆንም። ወረዳም ፈረመ፣ ክልልም ፈረመ፣ ፓርላማን ፈረመ። አላህ ካልፈረመ ነገሩ ከረረ። ሁም በአላህ ምን አላህ አክበር ምን ላርግ፣ ምን ላርግ አንተ ኖቤል አሁን ደግሞ በቀን ለመተኛት እኮ በጣም ሰው በቀን እንዴት ሁለት ይሻው። ደግሞ ትንሽ ገዳም ስነሳ ምንድነው ነው ደግሞ እናቴ ኑምራ ማስደረግ ፈልግ ነበር። በእንዲት ያዘጋጀው ቻሌንጅ ልቀላቀሉን ያው ሊንክ ላይክ፣ ሼር፣ ሪፖስት ምናምን አድርጋችሁ ታሸንፍና፣ ሙራት ወገን፣ ምን እያወራን እንደሆነ ግን እናውቃለን። ነገሩ ምንድን ነው ብለን ግን ቪዲዮ ለቀን ተነስተን ግን እናያለን። ያን ቪዲዮ ምንድን ነው? እኔ የለሁበትም፣ እኔ የለሁበትም። ጤናማ ነው ወይ ብለሽ ደግሞ አስቢ። የሌላን ሰው ጸጉር እያለሽ ራሶች የሌላን ሰው ጸጉር ማድረግ እንደ አነስቢ የሆነች በጤናማ አይምሮ አስቢ። በጣም ይገርታት ግን ይሄ የሆነ እብድ ሜንታል ኢልነስ ነው። ሜንታል ኢልነስ ሜንታል ኢልነስ እንደ ቤተሰብ ወንዶችንም ወንድሞችንም በዝሙት እንዲሳቡ ፈተና አልሆንም። ምንድ ነው? መጽሐፍ ቅዱስ የሚለው ወንድም ወንድሙን ከሚያሰናክል ራሱ አንገቱን በወፍጮ ድንጋይ አስሮ ራሱን ወደ ባህር ከት ነው ኮሚት ስዊሳይድ ማለት ነው። ራሱን ይግደል እንደማለት እኮ ነው። ከምታሰናክል ገና አለቀና። እና ይሄ ኢቨን እነሱ ኃላፊነት አለ። እኛ ሁላችንም ኃላፊነት አለብን ብዬ አስባለሁ። እና ከዚህ ሁሉ ነገር የምትተርፊ ከሆነ ሻሻርግች ነትገለ ከስርሹብባ የሰራች አንድ ለ ቦታ ሲጀመር ሴት ጸጉሯን መሸፈን አለባት። አሁን በዛ ህይወት ያሉ እህቶች በጠቅላላ መድኃኒት ያስፈልጋቸዋል። ምንድን ነው መድኃኒቱ? ቤተ ክርስቲያኑ ናት። ሳራን ነገ ንስሐ መግባት ጸበል መጸበል ጸሎት ማድረግ መስገድ ፋይናሊ ደግሞ ቅዱስ ስጋውን ክቡር ደሙን መቀበል። እሷ ምታወራውን ሁሉ ገሚተገብረው ሙስሊም እንደሆነ ታውቃላችሁ ታውቃላችሁ ግን ይህንን ታውቃላችሁ። ክብር ለእህቶቻችን በስሜታቸው ላይ ማስተር ሆነው ራሳቸውን ጠብቀው ከስሜቴ በላይ ዲኔ ይበልጣል ብለው ራሳቸውን ሰትሮ ላሉት በጣም ከልባችን ነው የምንወዳችሁ። ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ። እስቲ ጠጋ በሉ። እስካሁን ለቆያችሁ ልሳማችሁ አንዴ።